እሺ ሀይሚ የኔ ቸኮላታ እች አንድ ስኒ ቡና ባክሽ ለማናት ለማንኛውም እየጠጣችሁ ቦጭ ቁኝ ተብላችኋል ሺ ልንገራችሁ ብዬ ነው ና ሀይሚ የኔ ቸኮላታ አንድ ስኒ ብቻ ግን ለማን ነው ለምን አልጨመረሽበትም? አራት አምስት ስድስት እኮ ነው የሚያስፈልገው። በነገራችን ላይ ቡና ነው የምወዳለው የኔ ቆንጆ። ባላማሽም እየሰማሁ እጠጣለሁ። ከቡናው እኔ የምካፈላለሁ። ነገር ግን አሮጊቶችዬ፣ ቡና ይሄው። ለማንኛውም ይሄ ነገር ያንሳል፣ ፌርሙስ መሆን አለበት። ሁለት ሶስት ፌርሙስ ካላደረግሽ ለዚህ ሁሉ ሴት ለዚህ ሁሉ ሀሜተኛማ አይበቃም። አይ፣ በቃ ይሄ ብቻ ጨመራ አድርጊበት፣ ጨመራ አድርጊበት። እንግዲህ ሀይሚዬ ቡና እየጠጣችሁ ቦጭቁኝ ብላለች የኔ አቃጣኝ ታቃጠሉ። ይኸው ምንም አልመሰላትም፣ እያንዳንድሽ ማለት ነው ያን ሁሉ ኮሜንት ብትጽፉ ቡራ። በነገራችን ላይ የሚያገባው አንድ ሴት ነው እሺ፣ ሁላችሁንም አያገባችሁም። የሚያገባው አንድ ሴት ነው እና አታሽቃብጡ ማለት ነው። ሲቀጥልና ሲቀጣጥል፣ ሶስና የኔ ማር ምንድን ነው? አንቺ ደግሞ ምንድን ነው የኔ ናት። እንዶ ዳንኤል ለመርሳት ነው እንደ ይሄንን መጠጥ ቸረፈሽኮ እየቸለሰችው ነው ሷ ደግሞ ሰፈር በበለው ልጅ ተቃጥላለች እሷማ ተቃጥላለች እንዲ ለዳኒ ዳኒን ይሆን ለዚህ ፉጭን ግሬት ነው እንደዚህ እራስሽን ጥለሽ በስካር መንፈስ ጥንብስ ያልሽ በመጠጥ ዳኒን ለመርሳት እንግዲህ እንደምታያ ሶስ እና መጠጧን እያንቃቃችሁ ነው ይድል ነገ ደግሞ ልብስሽን አውልቀሽ አብደሽ እንዳትመጭ ለማንኛውም ማለት ነው ሌላ ሌላ ሌላ ጉድ ሌላ ጉድ እናንተ ባለጌዎች የሀይሚን ቻናል ሪፖርት እያደረጋችሁ ነው። አየሁት እኮ ሪፖርት ስታደርጉ። ልመርቃችሁ። የሀይሚን ቻናል ሪፖርት የምታደርጉ ሰዎች ልመርቃችሁ። አሜን በሉ ደግሞ እንጀራችሁ ይሻግትባችሁ ሽ እንጀራችሁ ይሻግት፣ ልትበሉ ያቀረባችሁት እንጀራ ይሻግትባችሁ። እናንተ ምቀኞች፣ ቅንቅናሞች ማለት ነው። ምን አደረገቻችሁና ነው የእሷን ቻናል የምታዘጉ? የእሷ ኢዲዩ ማለት የቀረበ እንጀራ የሚበላውን እንጀራ ላይ አመድ እየነሰነሳችሁባት እስከሆነ ድረስ እናንተ በእሷ ላይ ያደረጋችሁት ነገር በእናንተ ይሆን። እሺ እንጀራችሁ ሽግት ይበል፣ ልትበሉት የደረሰው እንጀራ። እናንተ ምቀኛዎች ማለት ነው። ምቀኛ፣ ምን አደረገቻችሁ እንዴ? ለምን አላለቀሰችም ነው እንዴ? ይሄ ሁሉ እኮ መንጫጫት ለምን እያለቀሰች አልመጣችም እኛ ሳድገናት ለምንድነው ትናንት የለበስኩትን ጫማ ዛሬ አለብስም ያለች እና እናንተ አመት ሙሉ አንድ ሲልፐር ከለበሳችሁ እሷም አንድ ሲልፐር ተልበስላችሁ እንዴ ጎበዝ ማለት እንደዚህ ራስን ቀይሮ ማለት ነው ከነበሩበት ቦታ ራስን አሻሽሎ ደህና ሰው ሆኖ መገኘት። እስኪ እናንተ ማለት ነው ዳሊያችሁን ሲኖትራክ ሲኖትራክ የሚያክል ዳሊያችሁን እያገላበጣችሁ ወንበር ላይ እያለፋሽ ቂጥሽን እያንዳንድሽ ስለ ሀይሚ ከምት ቦጭቂ፣ እስኪ እናንተም ተቀየሩና ማለት ነው፣ ከእሷ ብለጡና ከዛ በኋላ አስተያየት ሰጡ። እንደው እያንዳንድሽ በአንዳንድ ቢጃማ ተቀምጠሽ እንደ ስለ ሀይሚ መተቸት አይከብዳችሁም? እናንተ እኮ ልጃችሁ፣ የልጅ ልጃችሁ ትሆናለች። ግን ደግሞ ሁላችሁንም በልጣችሁ እያንጫጫችሁ ነው እያንጫጫችሁ ነው። እጅህ ሕጻን ግን ይህን ያክል ሴት ማንጫጫታ በጣም ነው የሚገርመኝ። የኔ ቾኮሌት የኔ ቾኮሌት፣ ቡናውን አሳንሰሸዋል፣ ጨምሪበት አንድ ቡና፣ አንድ ስኒ ቡና ብቻ? እንዴት አንቺ! ቆይ ይሄን እንዴት ነው ሊቀምሱት ነው ወይስ ሊጠጡት ነው? ሀሜት ላይ እኮ በዛ ያለ ቡና ያስፈልጋል እንዴ! በፌርሙስ ነው መሆን ያለበት የኔ ቆንጆ የምን ስኒ ብቻ ፌርም ውስጥ ጨምርመር መር አድርገሽ ካልሆንን፣ እኔ ማግዝሻለሁ እልክልሻለሁ፣ በየቦታው እዚህ ዱባይ ያላችሁ ያለው ቡና በየቤታችሁ አደርሳለሁ። ሀይሚን ለመቦጭቅ የተዘጋጃችሁ ሰዎች እና መልካም ቡጭቀ። እኔ ሀይሚ ያለመናድዷ ብቻ ነው የሚያስደስተኝ ነገር ቢኖር። ና እናንተ ተቦጭቃላችሁ፣ እሷ ደግሞ ፈንታ አድርግባችኋለች፣ ዘና ነው የምትልባችሁ። እና ሀይሚ አሽሙርሽ ተመችቶኛል፣ ተመችቶኛል። አይ አሮጊቶች ግን ትገርማላችሁ። ግን ሀበሻ የሚገርም ፍጡር ነው በነገራችን ላይ አሁን ሩታን እዩ። አትማ ሩታ እያለቀሰች ስትመጣ፣ አሁን ደስ ብሏቸዋል። አሁን ሩታን ጎበዝ እያላቸዋል፣ እያበረታታቸዋል፣ ደስ ብሏቸዋል እያለቀሰች ስለመጣች። አያችሁ፣ ሀይሚ ደግሞ ለወንድ ስላላለቀሰች ደስ ብሏት ስለመጣች ዝንት ነጥ ዝንጥ ብላ ስለመጣች እየነበረሽበትን ረሳሽ ምናምን፣ ሁላችንም የለንም ነበር በፊት፣ ሁልሽም ችግርን አልፈሽበታል። ሶ አንድ ሰው ለምን አለፈለት? አሁን በቃ ደህና ነኝ፣ ደስ ብሎኛል ብሎ ደስተኛ ሲሆን ለምን ደስ አለው? በእኛ ኮ ነው እዚህ የደረስከው ብሎ ማውቀስ ምን ማለት ነው? ጎበዝ ከሆንሽ፣ እያንዳንድሽ እናንተም እራሳችሁን ቀይሩ። እስኪ እንደሱ አሆኑ። ሲቀጥል ደግሞ የአብርሃም ህይወት ሁነሽ አንቺ ካዲ ምናምን ያል አብርሃም ሌላ ሀይሚ ሌላ ገባችሁ? አብርሃም ሌላ ሀይሚ ሌላ። ሲቀጥል አብርሃምም ጎበዝ ነው፣ ጎበዝ ኮንቴንት ክሬተር ነው። ማንም የማያገኘውን የኢትዮ ገንዘብ እሱ ነው የሚያገኘው። እህ የሚሰራው ስራ ደስ ባይልም ጎበዝ ነው። ምን መስራት እንዳለበት፣ እናንተ ምን እንደምትፈልጉ እንዳለባችሁ፣ እራሱን እንዴት መቀየር እንዳለበት የሚያውቅ ጎበዝ ሰው ነው። እራሱን ቀይሯል። እሱም እኮ እራሱን ቀይሯል እኮ እሱም ቢሆን እኮ ቤተሰቦችን አንድ ቀን ነግቶ አያውቅም። ሩታን ያስለቅሳል። የሩታ ሩታ ቤተሰቦቿን ትገለፍጣለች ከዛ በእሷ ገንዘብ ያገኛል። በቃ አብረሽን ቢሆን ቤተሰቦቹን አንድ ቀን አስነክቶ አያቅም፣ ነክቶ ተሳድቦ አያቅም፣ ክብሩን አስነክቶ አያቅም። የራሱን ክብር ጠብቆ የሩታን ክብር እያዋረደ ነበር የሚሰራው። ስለዚህ አብረሽንም ሳላደንቀው አላልፍም፣ ምክንያቱም ጎበዝ ነው ዩቲዩብ ምን እንደሚፈልግ ያውቃልና።

እና ሰብስክራይብ ባድርጉ። እስኪኒ ማሮች እዚህ ቤት መጥታችሁ አንዳንድ ሰዎች አሮጊት የሚል ስድብ ሰድባችሁኝ አየው ልበል ወይ ፈጣሪ ኃያሉ ልዑል እግዚአብሔር ሆይ ምን ይሳንሃል? አንተኮ እንዶ ስመኝ አንችም አሮጊት ለመባል አበቃሽ። እይ እሰይ እሰይ። ክብርና ምስጋና ለልዑል እግዚአብሔር ይሁን በእውነት እንደ አሮጊት ለመሆን ያበቃኝ አምላክ ይክበር ይመስገን። በነገራችን ላይ አሮጊት የሚባለው ነገር ስድብ የሚመስላችሁ ሰዎች በጣም ጸጋ ነው ጋይስ፣ ጸጋ ነው የእውነት። እድሜ ሰጥቶት ሰው የሚፈልገውን ያህል ነገር ኖሮ ሁሉ ነገር ተሳክቶለት መኖር ማለት በቃ ጸጋ ነው ጋይስ። ማየት እየፈለጉ ነገን ማየት እየፈለጉ ዛሬ ያልዋሉ ያላደሩ አሉ እኮ በህጻነታቸው የተቀጩና ይክበር ይመስገን። የኔ መድኃኒዓለም እንኳንም አሮጊት አላችሁኝና። ደግሞ አሮጊት የሚሉት እኮ እነሱ ራሱ ቅንቅን አሮጊት ነጭ ጸጉር ያወጡ ቡትት እኮ ናቸው። አራተዊ ሳልፈልግ አታስቆይ በናታችሁ። አሁን በጾሙ ክፉ ነገር አታናግሩኝ ጋይ። እንደምን ይሻለኛል። እኔ እኮ መጾም አልቻልኩም እና ላችሁ ይኔ ወዶች ወደ ሀሳቤ ልመለስ። የሀይሚ ቻናል ይዘጋላችኋል ልታዘጉ ሪፖርት ስታደርጉ እንዳደራችሁ አይቻለሁ። ቲክቶክ ላይም አይቻለሁ። የሚዘጋ ይዝጋችሁ፣ እንደው ልሳናችሁ ይዘጋ በእውነት ምቀኞች። ምቀኛ ምቀኛ እንደ እናንተ ሰው እንዴት ደስ አለው ብሎ እንዴት ሰው ይናደዳል? በእውነት የኔ እኮ እያለቀሰች ብትመጣ የኔ ጎበዝ፣ የኔ ጀግና ነበር የምትሏት። ግን ደግሞ ስላላለቀሰች፣ ቆፍጠንጠን ኮራጀናን ብላ ስለመጣች በጣም ተናዳችኋላ። አይዋ፣ በጣም ነው የተናደዳችሁት። እሰይ፣ እንኳን ተናደዳችሁ፣ እንኳን ተናደዳችሁ። እናንተ አሮጊቶች ማለት ነው። እንደ ወንዱ ብሩክ የሚያገባው አንድ ሴት ነው። በነገራችን ላይ ቡራ የሚያገባው አንድ ሴት ብቻ ነው። በነገራችን ላይ ብሩኬ ላንቺ በጣም መልካም ሰው ነው፣ ጥሩ ሰው ነው ምናምን ብላችኋል። ሀይሚ መቼ ቡራ መጥፎ ሰው ነው አለች? መቼ ብሩኬ በደለኝ ብላ? ስለ ብሩኬ አንድም አይነት መጥፎ ቃል አልተናገረችም። ብሩኬ ላንቺ መልካም ሰው ነበር እንዲህ አይደለም ምን አለችው? እሺ ቡራ እንዴ፣ ብሩኬ አዎ፣ መልካም ሰው ነው። ለሀይሚ መጥፎ ሰው አይደለም። በጣም ብዙ ጥሩ ነገር አድርጎላታል። እሷም ለሱ ጥሩ መጥፎ ሰው አይደለችም። በነገራችን ላይ ቡራ ብቻ አይደለም ለሀይሚ ጥሩ የሆነው፣ ሀይሚም ለብሩኬ ጥሩ ናት። ያኔ መኪና የገዛ ጊዜ እንዴት እንዳመሰግናት አታቁም እንዴ መኪና የገዛው የእሷ መሆኑ አታቁም እንዴ ግማሹ እኮ የሀይሚ ነው መኪና እናንተ ስለ አይፎኑ አነሳችሁ እንጂ መኪናው እኮ የሀይሚ ነው ግማሹ ወርቅ ምናምን ሰጥተዋለች አለች እኮ ስጦታ እኮ ሰጥተዋለች ሀብል ሰጥተዋለች እሱም ሰጥቷታል ሶ በቃ ሀይሚም ለብሩኬ ጥሩ ናት መልካም ሴት ናት ብሩኬም ለሀይሚ መልካም ወንድ ነበረ በዚህ ፍራንክ ምክንያት ባይበጣበጡ አሁንም ቢሆን ሀይሚ ቡራ እያላችሁ ሁለቱን ከፋፍላችሁ የምትሳደቡ ሰዎች በኋላ ታፍሩበታላችሁ ታፍሩበታላችሁ እኔ ሀይሚዬን አትደባት እንጂ እኔ ብሩኬን አልሰድበውም በጣም የሚመቼ ልጅ ነው። ጥሩ ልጅ ነው። መልካም ልጅ ነው። ምንም ያደረገው ነገር የለም። አሁን ይሄ ስራ ከመጣ ወዲህ እንጂ ከፍራንክ ወዲህ ያለው ነገር ሳይሆን ከዛ በፊት ያለው በጣም ጥሩ ነገር ነበረ የሚያደርግላት። በቃ መልካም ወንድ ነው። ለሴት ልጅ ጥሩ ክብር ያለው ወንድ ነው። ስለዚህ ብሩኪ አሁንም ሀይሚ ነው። አታንዣቡ፣ አንዣበቡበት፣ አታንዣቡሽ፣ አታገኙትም መሬት ትግጣት አላችሁ እንጂ ብሩኬን አታገኙትም ማለት ነው። የሀይሚ ነው የሀይሚ ነው። ዛሬ ተጣሉ ማለት ነገ ይታረቁ ማለት አይደለም። ደግሞ ሲጀምር እነሱ ይህን ያክል ከባድ ጸብ አይደለም፣ ነገ የሚታረቁ ሰዎች ናቸው። ስለዚህ ሁላችሁም ቡራ፣ የኔ አንበሳ፣ የኔ ጀግና ምናምን የምትሉት እርግጠኛ ነኝ እሱን ማግባት ትፈልጋችሁ ነ አፍቅራችሁ ነው። እናንተ ወንድ አምላኪ ማለት ነው። እና ቡራ፣ አዎ ጀግና ነው፣ ጎበዝ ነው። ግን ደግሞ ብሩኬን ስታደንቁ ስትወዱ ሀይሚን እየተሳደባችሁ መሆን የለበትም። እኔ አሁን ሀይሚንም ብሩኬንም ነው መወዳቸው። ብሩኬን ግን አልሰድበውም ስለ ሀይሚ አስተያየት ስሰጥ። ስለዚህ እንደዚህ መስጠት እየቻላችሁ እንዴ ነው ሀይሚን እንደዚህ እያንቋሽ አንቺ እየወረድሽ፣ እኛ እንደዚህ ያሳድገንሽ አንቺ አሁን ስለተቀየርሽ እንደዚህ እንዴ? ስለተቀየርሽ ተናድዳችሁ እንዴ? እና ዛው ተቀምጣ ልጠብቃችሁ ነበር እንዴ? እስኪ እናንተም ተቀየሩ ጎበዝ። ከሆናችሁ ተቀየሩና እስኪ ያሳዩን እስኪ ያሳዩን። ወንበር ላይ ቂጥሽን እያለፋሽ ስለ ሀይሚ ስጋ የሀይሚን ስጋ ከማወጨቅ እስኪ ተቀየሩ። ምድረ ቡትቶ ሁላ ማለት ነው። ለማንኛውም በጣም ነው መወዳችሁ። ና ሀይሚ የኔ ቸኮላታ። ቻናሏ ደግሞ ይዘጋል ብላችሁ የምትለፉ ሰዎች መቼም አትልፉ፣ መቼም መቼም አይሳካላችሁም። እሺ፣ ስለ ዩቲዩብ አታውቁም ሲጀምር። ዩቲዩብ እሷ ራሷ ክሬት አድርጋ የምሰራው ቪዲዮ ነው። የሰው ቪዲዮ የለም፣ የሰው ፎቶ አትጠቀምም። ምንም ብትለፉ ብትለፉ ሊዘጋላቸው አይችልም። አሁን የኛ ለምሳሌ የኔናውን ፎቶዋን ስለምጠቀም ሀይሚ ብሩኬ፣ አብሮሽ፣ ሩታ ምናምን የኔን ቻናል ማዘጋት ይችላሉ። ምክንያቱም ፎቶቸውን እጠቀማለሁ። ነሄሎ ነፍቅር የኔን ይችላሉ ፎቶቸውን ስለምጠቀም ማለት ነው። እናንተ ግን ዝምብላችሁ መሬት ላይ ተነስታችሁ የሀይሚን ቻናል ማዘጋት አትችሉም። ገባቸው አደለም? አትችሉም በጭራሽ ማለት ነው። ዩቲዩብ ዝም ብሎ እንደናንተ ከመሬት ተነስቶ የሚደረግም አይደለም። ያለምንም ኬዝ አረጋግጦ ቸክ አድርጎ መርምሮ የሰው ቪዲዮ አለባት የለባትም ብሎ ነው የሚዘጋሽ። ገባችሁ አይደለ? ዝም ብሎ አይደለም። ዩቲዩብ ያለ ምክንያት አይዘጋም። አትልፉ ልላችሁ ፈልጌ ነው።